ሰዎቻቸውን የቀደሙት ባለ ክራር የሙዚቃ ንግሥቶች፣ ዮሴፍ ጥሩነህ እንደ ጻፈው ዘመናዊ የሕይወት ዘይን መኖርና ማስተዋወቁን ታውቅበት ነበር። ሙዚቀኛነትን ብቻ ሳይሆን ተራማጅ አስተሳሰብን ይዛ በማኅበረሰብ ጫና ሊደርስ የሚችልባትን ጫና ሁሉ አሸንፋ እንደ ልቧ ኑራና አሻራዋን አስቀምጣ አልፋለች ባለክራሯ ሙዚቀኛ ሜሪ አርምዴም። ልክ እንደ ሜሪ አርምዴ ሁሉ በክራር ግራፊነቷና ዘመናዊ ስልቷ በዚህ ዘመን ወጣቶች ጭምር ተከታዮችን ያፈራቸው ባለ ውለታ ሙዚቀኛንም የኢትዮጵያ ሙዚቃ ለማየት ታድሏል አስናቀች ወርቁም። የሴቶች አበርክቶና ታሪክ በሚወሳበት የወርሃ መጋቢት በዘፈንና ዘመን ዝግጅታችን ማቅረብ የጀመርነው ሴት ሙዚቀኞቻችንን በተለያዩ ፈርጆች የሚቃኘው ዝግጅት የዕለቱ ትኩረት የክራር ንግሥቶቹ ላይ ነው። በአዲስ አበባ አራዳ ጊዮርጊስ አካባቢ በ1915 ዓመተ ምህረት ተወለደች። ወላጆቿ የሰጧትን ስም መሪማን አጠር አድርጋ ሜሪ በማለት ቀይራ በዚሁ ስያሜ እስከ መጨረሻው ዘልቃለች። የልጅነት ትኩረቷ ሁሉ ሙዚቃ ነበርና የተለያዩ አዳሪ ትምህርት ቤቶች ሁነኛ ትምህርት እንድትቀስም ከቤተሰብ የተደረጉ ጥረቶች ሁሉ አልተሳኩም። ሙያ ተማሪ መባሏንም አልሰማችም። ከአስኳላ ቤት ይልቅ ሙዚቃ የሚሰማባቸው መዝናኛ ቤቶች ይስቡኝ ነበር፣ ትላለች ሜሪ። ያለመቸው አልቀረምና ከክራር ተወዳጅታ ግጥምና ዜማዎችንም አሳክታ ውብ ሙዚቃዎችን በራሷ ቃና ማቅረቡን ዋና ሥራዋ አደረገች። ሙዚቃና የምሽት ሕይወትን ከፋሽን አጣምራ በልዩነት ቀረበች። በተለይ በአዳጊነቷ የተዋወቀቻት ፈረንሳዊት ጓደኛዋ ለዳንስ ፋሽንና ሙዚቃው ሁነኛ አስተዋዋቂዋ ነበረች። ወደ ሀገሯ ስትሄድ በተወችላት ገንዘብ ሜሪ አርምዴ ቤት ተከራይታ የምሽት ጭፈራ ቤትን ከፈተች። በሜሪ አስተዳደር ቤቱ የዘናጮችና ዘመናውያን መናኸሪያ ሆኖ ዘለቀላት ይህ እኔ የፈረንሳይ ሀገር ትንሽ ልጅ ሁኜ አዲስ አበባ አንድ የፈረንሳይ ጓደኛዬ ወደ ሀገሯ ስትሄድ ዲዛይን ሄደች። እኔም ልጃገረድ ነበር። ከወዛን ጊዜ እሷ ቤት ወደ ፓሪስ ሲሄድ ጠጉር ስራ፣ የሙሽራ ልብስ ሲፌት፣ ዳንስ ይደነስ ነበረ። ይህን ሁሉ በትምህርት ሳይሆን እመለከተው ነበረ። ስመለከት ጠጉር ስራውን በመጀመሪያ አንጎሌ ውስጥ ተቀረጸ። ሁለተኛው የሙሽራ ልብስ ስፌት፣ ሶስተኛ ዳንስ። ይሄንን በጣም ቀረጽኩት ባንጎሌ ውስጥ ይዞ መጣሁ። ወደ ሀገሬ ሸኝታኝ ወደ ሀገሬ ገባሁ። ወደ ሀገሬ ስገባ የኢትዮጵያን ሴቶች ስመለከት በእውነት እንደዚ ያለ ጠጉር ይዛችሁ ለምን እንዲታረጋለች? ታደኛ ምን እናድርገው? ምን ምን የሚሰራ ነገር አለ ብለው ቢሉኝ፣ ኧረ አዲስ ነገር መጥቷል እንደምን ተወለደ ብለው ሲጠይቁኝ፣ እንዴ እየተተኮስ እንደሚያመራል እስቲ አሳየኝ ሲሉኝ ከባለ ትዳሮች ሶስት በዳንስ ላይ ያሉትን ሶስት እንዲሁ ለሬክራም ፍራንክ ሳልቀበል እኔ ወደፊት እንደምጠቀምበት ስላሰብኩ ይህን ሰርቼ አሳየኋቸው። አንዷ አንዷን አንዷ አንዷን እያየች በዚህ ምን አይነት ነው ይሄ ጠጉሮሽ አደለም ምን ላይሽ ላይ ያደረግሽ ተበለው ነው ምን እያሉ በጣም ገባያዬ ሰው በሰው እየሆነ እንደውም፣ ወረፋው እንዲህ አይደለም። ወደ እኔ መጡ። በዛን ጊዜ እየሰራሁ እንድያርኩ ይህንን ተጠቅም ያሉ፣ ዳንሱንም እያስተማርኩ ተጠቅም ያሉ፣ ሙሽራ ልብስም እያከራየሁም እየሰፋሁም፣ ህዝቡ ያውቃል። ህዝቡ የሚመሰክረውን ይህንን እንዲህ አድርጌ አካፍያቸዋለሁ። ለያዝኩት ሙያዬ ባይሆንም ስልህ ይሆናል ብለህ ራግባህና በግጥምና ዜማ እንዲሁም በክራራ ጨዋወት በኩል ሜሪ ያልዳሰሰችው ጉዳይ የለም። የጦር ሰራዊቱን ያጀገነችባቸው ሙዚቃዎች አይረሱም። በ1970 ዓ.ም በአዲስ አበባ ስቴዲየም የተጫወተችውና ወራሪውን የሶማሌ ጦር እያወገዘች የኢትዮጵያን ጦር ያበረታታችበት ጨዋታን እዚሁ ላይ ማስታወስ ይቻላል። ያለው ፋኖ የተሰኘው ዜማዋም ጉዳዩ ተመሳሳይ ነው። በሜሪ አርምዴ ዘፈኖች ውስጥ የውበት ፍቅርና ትዳር ነገሮችም በሰፊው ተወስተዋል። በብዙ ዘፈኖች ሴት ልጅን ውብና ብቁ አድርጋ መሳልና የሚገባትን ጥልቅ ፍቅር መስበኩንም ታውቅበታለች። ሞላ አገሩ ሰማ በተሰኘው ሙዚቃ እጥር ምጥን ያለች የቤት መቤት ናትና ፈላጊዋ ብዙ ነው እያለች ለሴቶች ሙገሳን ታወርዳለች። ሰዎች በድብቅ እየከወኑ በሹክሹክታ የሚያወሩት የሰው ሰውን መመኘትና የስርቆሽ ግንኙነት በሜሪ አርምዴ በይፋ ይዘፈናል። በአንዱ ዜማዋ ባሏ ልቤን ወስዶ የት አደረሰው ብላ ጠይቃለች። የሴቶች ጸጉር ተኩስን፣ የቲያትር ቤት ተዋናዮች አልባሳት ዝግጅትን ዘመናዊ ዳንስንና መሰል ሙያዎችን ከድምፃዊነትና ክራር ተጫዋችነቷ ጋር አሳክታ የሰራችው ሜሪ አርምዴ ኋላ ላይ ለመጡ ሴት ድምፃውያንም የድምፅ አወጣጥና ስልት እንዲሁም ከዘመን መቅደምን ምሳሌ ሆና አገልግላለች። ከእነርሱ መካከል የቀድሞዋ ድምፃዊት ማርታ አሻጋሪን ማንሳት ይቻላል። ዳርሊንግ የተሰኘው የማርታ ዜማ ላይ ይህን ተጽዕኖ እናደምጣለን። የኢትዮጵያ ሙዚቃ ሁለተኛዋ የክራር መቤት አስናቀች ወርቁ ናት። አስናቀች የሙያ ጅማሯዋ ቲያትር ነው። መዘጋጃ ቤት የጀመረችው የትወና ሙያ ረዘም ያለ ጊዜ ዘለቀው በኢትዮጵያ ብሔራዊ ቲያትር ሲሆን፣ ሁለገብ አርቲስት ሆና በውዝዋዜና ድምፃዊነትም አይረሴ ትዝታን አስቀምጣለች። ከኢትዮጵያ ውጭ በርካታ ሀገሮች ተዘዋውራ ትርኢት በማሳየትም ከቀዳሚዎቹም ትመደባለች። እንደ ሜሪ አርምዴ ሁሉ ዘናጭና ዘመናዊ ኑሮን የራሷ አድርጋ ኑራለች። በሙዚቃው በኩል የመጀመሪያ ሥራዋ አዲስ አማረች ሲሆን ሀገሬ ኢትዮጵያ የተባለው ለጥቃ ለመድረክ ያበቃቸው ሥራም በብዙ ተወዶላታል። አስናቀች ከክራሯ ጋር በቲያትር ቤቶችና ታላላቅ መድረኮች እየተገኘች ባቀረበችባቸው መድረኮች ሁሉ አውሮፓ ፊልሞች ሴት ተዋንያን የተመለከተቻቸውን የቁንጅና መግለጫዎች በመጠቀም በልዩነት የምትነሳ ፈላጊዋን ብዙ እመቤት ነበረች። ከዘፈኖቿ ሁሉ እንደ ኢየሩሳሌም ለተባለው ሥራዋ ቅድሚያ ትሰጣለች። በጣም የምወደውና በምቾት የምጫወተው ሥራዬ ነው ትል ቀደም ሲል በቲያትር ቤቶች ከተቀረጹትና በኢትዮጵያ ቴሌቪዥን ዶክመንት ከተደረጉ ሥራዎች በተጨማሪ በአልበም ደረጃ ሥራዋ የወጣው በካይፋ ሪከርድስ ነበሩ። በኋለኛው የሰባዎቹና ሰማንያዎቹ ዘመናት ደግሞ ከጌታ መሳይ አበበ ጋር፣ ከከተማ መኮንን ጋር እንዲሁም ከባሕሩ ቀኜ ጋር የጥንድ አልበሞችን ሠርታ ለሕዝብ አቅርባለች። የኢትዮፒክስ አልበሞች አሳታሚ ፍራንሲስ ፋልሴቶ የተበታተኑ የክራር ሥራዎቿን አንድ አልበም ውስጥ አካቶ ማስታወሻዋን አስቀርቶልናል። ከተለያዩ ስብስቦች ውስጥ በአድማጮች ሐሳብ ውስጥ የማይጠፉት አልበር እንዳሞራ፣ አቤት አቤት፣ ትዝታ፣ ፍቅርዬ ደህናሁን እንዲሁም መለያዋ የሆነው እንደ ኢየሩሳሌም ዛሬም ይደመጣሉ። አስናቀች ወርቁ ከነ ሕይወት ዜዋ በአድናቆት ከምትታይባቸው የዚህኛው ጊዜ ድምፃውያን አንዷ ሐሌሉያ ተክለ ጻዲቅ ናት። የመንፈስ ነጻነትና የህይወት መርሆቿን ጨምሮ በሙዚቀኛነት ከላይ ከማስቀምጣቸው መካከል አስኒ ከቀዳሚዎቹ ናት ትላለች ሐሌሉያም ማስታወሻ እንዲሆን ብላም አንድ አስናቀች ወርቁ ታሪክ ውስጥ የተነገረ የፍቅር ታሪክን በዘፈን መልክ አቅርባለች የዝና ይሰኛል የዘፈኑ ርዕስ ዘመን ተሻጋሪ ስራዎቻቸውን ከማቅረብ በተጨማሪ ከዘመናቸው ቀድመው የጥበብን አሰራር፣ ስራ ፈጠራና በፈቀዱት መልክ መኖርን በማሳየት ጭምር አሻራ ትተው ያለፉትን ሁለቱን ብርቅ ሙዚቀኞች ሜሪ አርምዴና አስናቀች ወርቁን በሴቶች መታሰቢያ መጋቢት ወር ያሰብንበትን ቅንብር እዚሁ ላይ እንግታ። ቅኝቱን የጻፈልን ዮሴፍ ጥሩነህ ነው። ለቅንብሩ ማሳረጊያ የአስናቀች ወርቁን ፍቅር አሻም ተጋብዛችኋል።